ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይን ያለው፣ እግዚአብሔር ይመስገን። እግዚአብሔር ሰላም ባላችሁበት ቦታ ሁሉ ይድረሳችሁ። በነገራችን ላይ ጉንፋን ይዞኛል። እንግዲህ ምንም ማድረግ አይቻልም። ያው እንግዲህ ዛሬ ደግሞ ልጅ የትምህርት ቤት ሄዷል። ማንም የለም፣ ብቻዬን ነኝ። ክችን የገባውና እንግዲህ ወጥ ልሰራ መጀመሪያ የቆሻሸሹቱን እቃዎቹን ወደ አንድ ቦታ ሰበሰብኩ። አዛን ደሞ ሽንኩርት መክተፍ ጀመርኩ ማለት ነው። እዚ ደግሞ ሌላ ስልክ ዩቱብ ከፍቼ እያዳመጥኩ ነበረ ሄልፎን አርጌ ማለት ነው። እንዳይደብረኝ ነው፣ ያው ማንም ቤት ስላሌለ ብቻዬን ስለሆንኩ ና ቀይ ሽንኩርቴ ከትፌ በበረድስ ተጣጭቁት። እስከዛን ደሞ ነጭ ሽንኩርት በዚህ መልኩ አዘጋጀው ማለት ነው። ቀይ ምስር ነው መሳራ። እኔ ሁሉ ጊዜ ምስር መስራት ደስለኛል። በአልጫም ሆነ በቀይም ሆነ ምስር መስራት በጣም ነው ደስ የሚለኝ ማለት ነው። እንዴ ዛሬ ምስር ቀይ ልሰራ ነው። እዚህ ደግሞ ዩቱብ ኤርፎን በጆሮዬ አድርጌ እየሰማው ነው። ያው እናንተ ቤት ስትሉ፣ ልጆቻችሁ ትምህርት ቤት ሲሄዱ ከዛ ሲመጡ፣ ያው እናንተ ቤት ውስጥ ጉድ ጉድ ትላላችሁ የሚሰራው ነገር ትሰራላችሁ ማለት ነው። እዚህ ጋር ምስሬን እያጠብኩ ነው። በነገራችን ላይ ቤት አዘጋጅቼ ማለት ነው። ያው በከባል ውስጥ እየቀዳው አጥበዋለሁ ማለት ነው። እዚህ ደግሞ ነው ያው ሽንኩርቴን እየጠበቅኩ እና በጣም ነው ደስ የሚለው ይላችኋለሁ። ያው የሚመጣ ሰው አለ እያላችሁ ያላችሁ ትጠብቃላችሁ። በጣም ነው ደስ የሚለው። ያው ሰው መጠበቅ ሰርቶ መጠበቅ ደግሞ ከዛ በላይ እንውላችኋለሁ። ያው ልጄ መጣ ትምህርት ቤት ሄዷል ብላችሁ ስታስቡ በጣም ነው ደስ የሚለው። እንግዲህ በዚህ መልኩ እየሰራው እንውላችኋለሁ። ደርሷል እንግዲህ አሁን ይሄው ሁሉ ነገር ጨማምሬ ደርሰዋል። አሁን ከትምህርት ቤት ይመጣል እሱም አልቆየም ከትምህርት ቤት ቶሎ መጣ። ያው መጣ ልክ እንደመጣ አለም እያደረግሽ ነው ያለ የደና ካሜራውን አየ። እዛን የራሱ ስልክ ይዞ ቁጫ ላይ እንጀራ እስከማቀርብ ድረስ ያው ደስ ላ ሁማቤት ነው ምላችሁ እንግዲህ በሳህን እናቀርበመኛ በትሬ አንድ ቦታ ምንበላ ሁሌ ጊዜ ማለት ነው እዛና ማተብነ እንግዲህ ምግባችን መብላት ጀመር። ለዚህ ደግሞ ያወራኛል እኮ እየበላ ማለት ነው። ጠላ ነበረ ጠላም አይደለም ቀራሪ ነው ማለት ነው። ቀራሪ አዘጋጅቼ ነበረ። እሱን እየጠጣን እያወራ እንበላለሁ። እዚጋ ቀደም ሲመጣ ካሜራዬን እንትን አርግቶታል ማለት ነው። ከዚያም በማህረ ተነስቼ አስተካከልኩ ማለት ነው። በጣም ደስ የሚለኝ እግዚአብሔር ነው ምላችሁ ያው ከረጅም አመት በኋላ ነው ሁሉ ነገር የተስተካከለ ነው፣ እግዚአብሔር ይመስገን። ዛሬ ላይ ደግሞ በዚህ መልኩ ደስተኛ ሆኜ ልጆቼ ትምህርት ቤት ሲሄዱ እስኪመጡ ድረስ ደግሞ መጠበቁ በጣም ነው ደስ የሚለው ማለት ነው። እንግዲህ ብሎን እያወራኝ ነው። ስለ ጓደኞቹ ያወራኛል ባልጫ ሽሮ ነበር እና ስሩ ማውጭ ይባል ነበር። እኔ አልበላም ይያል። በአልጫ ሽሮ አንተ ካልበላህ ማነ ይበላ ነው እያልኩት እኔ ከዛን ተነሳሁና ወጥ ልጨምር ሄድኩ ማለት ነው። ቁጭ ብሎ ጠብቀኝ አልከሰ ወጥ ጨምሬ እስከመጣ ድረስ ማለት ነው። በሰሃን አላቀረም። ዝም ብለ ገበረስቶስ የቀዳን እየበላን ያለለ ማለት ነው። ከዛ ነገር ደግሞ ድመቷ ወደዚህ ወደዛ ወደዚህ ወደዛ ትላለች። እንጀራ ሰጥናት አልበላም ብላለች። እዚ ጋር ወደ ወዳ ትላለች። ታዛዝን ያለ ደግሞ ጓደኛዋ ሞታብኝ እሷ አንድ ብቻ ቀረች ማለት ነው። ስለዚህ ወደ ማለት እንዳጠፋብኝ ምናምን እያልኩ ወደ ራሴ ጠጋት ታደርጋ ለመደችን።